የመልእክተኛ ማንነት አራት ማንነቶች በሚል በዮሐንስ ማንነት ነው። ዛሬ አራት ነገሮች ላካፍላችሁ አካፍሏል። የዮሐንስ ተልዕኮ ምንድን ነው? ከኃጢአት ለመዳን እውቀት ይጠይቃል። መንደድና ማብራት እንዴት ይችላል? ወገኖች፣ በዚህ ጉባኤ ስለ ብድራታችሁ ሙሉ ደሞዝ የሚያሰጣችሁን ልዩ አገልግሎታችሁን ይጠቁማችሁን የመጣው ዛሬ በልቤ የማካፍላችሁ በአንድም በሌላ የሰማችሁት ያነበባችሁትን በጣም እኔን የሚሞግተኝ ለሆነው የምፈልገው በአጭር እድሜ ብዙ ስኬት ያመጣ ስለ መጥምቅ ዮሐንስ ነው። ማካፈላችሁ ሁሉ ያስደምመኛል። የዚህ ሰውዬ ህይወት የኖረው 34 አመት ነው፣ የቀየረው ግን ሀገርን ነው። ይሄ ዮሐንስ እናቱ ሆድ ውስጥ ሆኖ መንፈስ ቅዱስ መሞላት ብቻ ሳይሆን ኤልሳቤጥ ራሱ የልጁን ንቅናቄ ከመንፈስ ቅዱስ ጋር አገናኘችው ነው እና ነቢይ እናትና አባት ያሉት ነው። በብሉ ኪዳን ተተንብዮለታል። መልእክተኛዬን እልካለሁ ብቻ ሳይሆን ራሱ መዳን ያለም የመሰከርለትን ታውቃላችሁ። ምን ልታዩ ወደ ምድረ በዳ ሄዳችሁ ሸምበቆን ነው? አይደለም። የተልባገር የለበሱ ሽክ ብትን ያለውን ንግስታት ልጆችን ነቢይን ነብይን መቶ ከመቶ ብሎለታል ታውቃላችሁ። ኢየሱስ መልክተኛ ብሎ አላፈረበትም። እና ዮሐንስ ራሱ በ34 ገደማ አመት ቢሞት ደስታዬ ተፈጸመ ካሉ አራት አምስት ሰዎች አንዱ እና ይሄ ሰው ሰማያት ተከፍተው የምወደው ልጅ የሱ ነው ሲል አብን የሰማ መንፈስ ቅዱስ በግ መልክ ያየው ኢየሱስን ሳያውቀው የእግዚአብሔር በግንሆ ያለ በጣም ምድርን የነቀነቀ ሰው ነው ዮሐንስ። እና ለምን ብላችሁ እንዲያውም ዮሐንስ ወንጌል ምዕራፍ 5 ቁጥር 36ን እርሱ ይለዋል። ቁጥር ዮሐንስ ወንጌል ምዕራፍ 5 ቁጥር እርሱ የሚነድና የሚያበራ መብራት ነበር። ይሄ በአምላክ እኮ የተመሰከረ ነው። እና ጨለማውን አብርቶታል፣ ቀዝቃዛውን አሙቆታል ልትሉት ትችላላችሁ። የሚነድና የሚያበራ ብርሃን ነህ ዮሐንስ የኖረበት ዘመን እና እንደዚህ ሰማይና ምድርን ሊያናጋ እንዴት ቻለ ለምንድነው ነው በማስም ነው የምታጠምቀው አሉት ኢየሱስም በጣም ጥሩ አንድ ጥያቄ እኔም ጠይቃችኋለሁ የዮሐንስ ጥምቀት ወይም አገልግሎት ከሰማይ ነው ከምድር ከምድር ነው እንዳይሉ ህዝቡ ሁሉ ነብይ እንደሆነ ስላወቁ ይወግሩናል ብለው ፈሩ ከሰማይ ነው እንዳንለው ዮሐንስ ስለኔ ስለመሰከረ ለምን አትቀበሉትም ይልናል አናውቅም አሉት ዮሐንስ ህዝብ ሁሉ ነቢይ እንደሆነ መስክረዋል ይላል ሄሮድስ የወንድምን ሚስት ፍታ ይለዋል ጻድቅና ቅዱስ እንደሆነ ስላወቀው በደስታ ይሰማው ነበር ቤተ መንግስቱን ቤተ ክህነቱን ህዝቡን ያነቃነቀ ሰው እኔ እንደ ሰው እንደኛው ስጋና ደም የሆነው ሰው የመልእክተኛ ማንነት አራት ማንነቶች በሚል በዮሐንስ ማንነት ነው ዛሬ አራት ነገሮች ላካፍላችሁ ይፈልና ዮሐንስ በምድረ በዳደገ ነው የምላችሁ ሰው ሁሉ ተስፋ በቆረጠበት ህፃናት ሁሉ አልቀው የመጨረሻ ተስፋ በተቆረጠበት አስገራሚ የጽድቅ ብርሃንን እግዚአብሔር ሲያወጣ ነው የምናየው። ይሄ ዮሐንስ በብሉይ ብዙ እሱን የሚመስሉት አሉ እና ሉቃስ ግን አራት ማንነቱን አጉልቶ ይጽፍልናል። በሉቃስ ወንጌል ምዕራፍ 3 ቁጥር 6 ላይ ስለ መጥምቆ ዮሐንስ ጸሐፊው ሐኪሙ ሉቃስ የጻፈው እንዲህ ተጽፏል። ምዕራፍ 3 6 7 6 ስጋ የለበሰ ሁሉ የእግዚአብሔርን ማዳን ያያል ተብሎ እንደተጻፈ፣ ለኃጢአት ስሬት የንስሐ ጥምቀት እየሰበከ በዮርዳኖስ ዙሪያ ሁሉ ወዳለች ሀገር ሁሉ ወጣ። ዮሐንስ የሚገርም ነው። የወጣው ከኃጢአት የሚድኑበትን የጽድቅ እውቀት ለመመገብ ከምድረ በዳ ወደ ዮርዳኖስ ዙሪያ ሁሉ ወጣ። እንዲነድና እንዲያበራ የእግዚአብሔር መልእክተኛ እንዲሆን ያደረገው ምንድን ነው? ሉቃስ በግልጽ ሲጽፍልን ተልኮውን ሳይሆን ልዩ ተልኮውን ያውቀዋል። ይህ ዮሐንስ ልዩ ተልኮ ምንድን ነው? እንዳገኘው መዘመር አይደለም። ቅድም እንዳልኳችሁ እና እንደ ጳውሎስ ማስተማር አይደለም። ቤተ ክርስቲያን መትከልም አይደለም። የእሱ ስጦታ እንደ ሉቃስ ታሪክ መጽሐፍም አይደለም። አባትና እናቱ የነገሩት ሰማይ ምድር ሳይፈጠር በፊት በዮሐንስ ሊፈጽመው ያሰበውን ልዩ ተልኮውን አስጨበጡት። የዮሐንስ ተልኮ ምንድን ነው? በኃጢአት የሚድኑበት የጽድቅ እውቀት መመገብ ነው። ይህን በምን አወቀው እና በስምንት ቀኑ በተወለደ ስምንት ቀኑ ሲገርዙት ስምም ሲያወጡ ስሙ ማን ይባል ተባለ ዮሐንስ ብሎ በብራና ሲጽፍ አንደበቱ ተፈታ። ዘካርያስ መንፈስ ቅዱስ ተሞልቶበትም ትንቢት ተናገረ። ትንቢቱ ሄዳቸው ዮሐንስ ያደገው ከኃጢአት የመዳን የጽድቅ እውቀት መመገብ ነው። ታውቃላችሁ፣ ከኃጢአት ለመዳን እውቀት ይጠይቃል እና በዮሐንስ ዘመን ተራራ ነው፣ ስርጓጎጥ ነው፣ ጠማማ ነው። ስለ ተፈጥሮ አይደለም የሚነግረን በትቢት የተሞሉ ጠመዝማዛ ህዝብ ነው፣ በጉቦ የዘቀጠ ነው። ቤተ ክህነቱ ነጭ ልብስ ለበሱ እንጂ የወንበዴ ዋሾች ናቸው። ታውቃላችሁ ሐናና ቀያፋ መርደረሮች ናቸው የሚመሩት። ኢየሱስን ተቀባብለው የገደሉት እና በሙሉ እናንተ የወንበዴ ዋሻ አረጋችሁት፣ የሙታን መቃብር ይላቸዋል። ዮሐንስ የተወለደበትን ዘመን እኩል አመለከታችሁ ነው። ህዝቡን የእፉኝት ልጆች ይላቸዋል። የእባብ ልጅ ማለት የአብርሃም ልጅን እንብላችሁ አትመኩ፣ ከዚህ ድንጋይ ልጅ ሊያወጣ ይችላል ይላቸዋል። ማንነታቸው ነው የሚነግረው። ቤተ መንግስቱን የወንድሙን ሚስት፣ ወንድሙን ገድሎ ያገባ ሰው ነው የሚመራው። ህፃናት ሁሉ ደም የጠጣ ሰው ነው የሚመራው ዮሐንስ በዚህ ዘመን የተወለደው ይሄ እንደ ተራራ እና ስርጓጎጥ የሆነውን ህዝብ ከኃጢአቱ ንስሐ ይገባ ዘንድ የተላከው ዮሐንስ ነው። ተልኮና ዮሐንስ ተገናኙ ነው የምላችሁ የእግዚአብሔር መልእክተኛ፣ የሚነድና የሚያበራ መልእክተኛ። አንዱ ሚዛኑ ምንድን ነው? የተፈጠረበትን ተልኮ ማውቁ። በዚህ ጉባኤ ልሞግታችሁ፣ ለምን ተወልደናል? ምን እያደረግን እንኖራለን? ስለ ምንድን ነው ምን ሞተው የተወለድኩበት ተልኮዬ መክሊቴ ከእግዚአብሔር የተቀበልኩት አገልግሎቴን አውቀዋለሁ ወይ? ነው። አይ ጆሮ መሆን አይችልም፣ ጆሮ አይ መሆን አይችልም። ሁሉም በጅማት እየተጋጠሙ አካሉን እንደሚያንቀሳቀሱ እያንዳንዳችን የማይገዛ የማይደገም የማይቀዳ እንደ አሻራና እንደ ስማችን ልዩ ተልኮ እንዳለን ልነግራችሁ እፈልጋለሁ። መንደድና ማብራት እንዴት እችላለሁ? እንደ ዮሐንስ የተፈጠርኩበትን ተልኮ ሳውቅ ነ ውድድሩ ከሰው ጋር የምትወዳደረው አይደለም እና ተልኮውን ከተልኮ ጋር ነው እግዚአብሔር የሚመዝኑ የዮሐንስ አንዱ ብፅዕና የእናት አባቱም ታላቅ ብድራት ዮሐንስን ከተልኮ ጋር ማገናኘታቸው። እድለኛ ልጆች መንፈሳዊ አባቶች አሏቸው። ብዙዎቻችን ፋጭረን ያገኘ ነው። ብዙ ዘመናችን ያልተጠራንበት እግዚአብሔር ባላለበት ተብልቷል። ዮሐንስ ለደሞዝ አይኖርም። ስላጨበጨባችሁ አይመጣም። ድንጋይ ስላነሳችሁ አይደነግጥም። ከተልኮ ግራና ቀኝ አይልም። ኦ ሌጦ ለብሶ አንበጣ አይበላ ኋላ ቀር ቢመስልህም ከተልኮ ጋር የተገናኘ ሰው ምድር ሊቋቋመው አይችልም። አንቀጠቀጠው ህዝቡ። ለምን ተልኮና ዮሐንስ ተገናኙ? ወገኖቹ፣ በዚህ ጉባኤ ማንም ተራ ሰው እንደሌለ እኔ አልተማርኩም፣ ሰው አልተቀበለኝም፣ መድረክ ላይ ቆሜ አላቅም የሚል ሰው እንደሌለ፣ አንተ ብቻ የምትሰራው ሌላ ሰው ሊሰራው የማይችለው በልዩነት የክርስቶስን ስራ ልትሰራ በክርስቶስ እንደተፈጠርክ ታውቃለህ። ሆይ ሁላችን በዚህ መንፈስ ካልተንቀሳቀስን መከሩ ብዙ እንደሆነ ልነግራችሁ ይፈልጋሉ። እና ቄሶችና ፓስተሮች ብቻ ሊፈጽሙት አይችሉም። እግዚአብሔር ያልሰጠውን አይጠይቅም፣ የሰጠውን አይለቅም። ወገኖች በዚህ ጉባኤ ስለ ብድራታችሁ ሙሉ ደሞዝ የሚያሰጣችሁን ልዩ አገልግሎታችሁን ልጠቁማችሁን የመጣሁት ተልኮና ዮሐንስ ተገናኝተዋል። ወገኖቹ አው ብዙዎች ግን እንደዚህ አይደሉም። ሙሴን ማልድ በለው ያምርበታል። ኦባ በምድረ በዳ መንገድ ብራ በለው ያምርበታል። መጥምቁ ዮሐንስ ከኃጢአት የመዳን የጽድቅ ስብከት ስበክ በለው ሆ ያንቀጠቅጣችኋል። እዚህ ጉባኤ ዮሐንስን በጠሩት እንደኔ አይሰብክም። የእባብ ልጅ ሁሉ ሌላችሁ ይችላል። እኔ አልልም። አየ ምላሳችሁን አታንቀሳቅሱም። ብዙ ሶፍት በማልቀስ ነው የሚያስጨርሳችሁ። ትክክል ነው። ዮሐንስ ያን በማረጉ እንደ ብልዶዘር እንደ ድማሚት ነው የሚያፈርስ። ከዛ የሚሰራ ደሞ ይመጣል። ዮሐንስ በጳውሎስ አይቀናም። እንደና አጵሎስ ምን ነው አቆጥራ አንድ ሁለት እያልኩ ባስተማርኩ አይልም። የተሰጠውን አይለቅም። ሌላ ለመሆንም አይፈልግም። የነደደና ያበራው ለዚህ አገልግሎት በሙከራ እና በኩረጃ የሚሆን አይደለም። መለኮታዊ ነገር በስጦታ ነው። ብራዘር ከጌታ የተቀበልከው ሌሎች ሊሆኑት የማይችሉት ልዩ ስጦታ እንዳለ ታውቃለህ። ሆይ ዮሐንስ ሰማያትን ያስደሰተው በሰው ልጆች ሁሉ ተቀባይነት ያገኘው አርተፊሻል ማንነት የለው የተሰጠውም ይሆናል። ልብሱ ልዩ፣ ምግቡ ልዩ፣ አገልግሎቱ ልዩ፣ አስገራሚ ሰው እና ይሄ ዮሐንስ ይላል ኢየሱስም በዮሐንስ ላይ 17 አራት አባት ሆይ በምድር ላደርገው የሰጠኝን ሥራ ፈጽሜ አከበርኩ። እግዚአብሔር የሚከብረው ልታደርገው የተሰጠን አውቀ ስትፈጽመው ነው አይደለ? በምድር ልታደርገው እንደ ክርስቶስ የተሰጠ ስራ ነው። ለአግሪጳ እንደዚህ በሉልኝ። ከጌታ የተቀበልከውን ተፈጽም ዘንድ ተጠቀቀ። ያልተቀበልከውን አይጠይቀህ። ኦ በተቀበልከው ከኖርክ ውበት እየጨመረ ይመጣ ወገኖች ወይ እንደ እብድርሻልን ሆነ የእግዚአብሔር ፈቃድ አይደለም። ቸኮሌ ነገር አለ። በእውነት በዚህ ጉባኤ በከንቱ እንዳንኖር በዓላማ የፈጠረን እግዚአብሔር ክብሩን የሚገልጥበት ጉባኤ በዚህ ቤታ አለ። ስለዚህ አረባ መስታወት ፊትሽን እያየሽ በማልቀስ ለምን ተፈጠርኩ በሚል የምታጉረመርም ይሁን፣ አንቺ ውብና ድንቅ ነሽ። በኢትዮጵያ ውስጥ በመፈጠርሽ እግዚአብሔር ተሳስሮ አይደለም። ዳርቻሽንና የምትኖሪበትን ዘመን ቀምሮ ወደዚህ ያመጣሽ ታላቅ ስራ በአንቺ ለመስራት ነው። ለአንድ ሴት ትንቢት አይመልክተም አለች። አንድ ሴት ለምን ተፈጠርኩ የሚጠይቀኝ የለም፣ ሰላም እንኳ የሚለኝ የለም፣ እኔ አረባም አልጠቅምም እያለች ማታ ስታጉረመድ ነው። ኖ ተሳስተሻል። እግዚአብሔር ውበትሽን ይገልጠዋል። አንቺ ችግሩ ለምን እንደተፈጠርሽ በውስጥሽ ያለውን መክሊት ባለማወቅሽ ነው። ከመክሊትና ከተልዕኮሽ ጋር ከተገናኘሽ የክርስቶስ ውበት በአንቺ ይገለጣል። መጥሙቅ መጥሙቀ ዮሐንስ ልብሶ አደለም ያደመቀው፣ ድግሪው አደለም ያደመቀው፣ ሀብቶ አደለም ያደመቀው ተልቆ ተልቆ እስከገባህ ሁሉም ሰላምታ ይሰጣል። ላልተፈጠርክበት መኖር በጣም ከባድ ኪሳራ። ዳዊት ቤት ሊሰራ አይደለም የተፈጠረው። እጆቹን ሰልፍ ያስተማረው በሙሴ የተነገረው እስራኤልን ድንበር ያስከብር ዘንድ ነው። እሱ ግን በምኞት ገባበት። አይሆንም፣ ብራዘር ተነስና ግባ። የሚሰራልኝ ልጅ ነው። ሰማንያ ሺ ጠራቢ የት እንደሚወቅሩ ያውቀዋል። ያለ ብረትና ያለ መረጃ ድምፅ በጸጥታ መገንባት ይችላል። ማስተዳደር ሰለሞን ያምርበታል። መስራት ነው። ሆ ተዘጋጅቶልሃል። ለአንተ አትችልም አንተ ውጊያ ነው የሚያምርብህ፣ መዝሙር ነው የሚያምርብህ። ሰለሞን ውጊያ ተዋጋ በሉት አይችልም። ሮባም ተነሳ አመለጠው፣ በከሌ ተነሳ አመለጠው። ዳዊትን በለው ጭጭ ነው የሚያደርግልህ። ያለ ስጦታ አይሆንም። ቅባትህን ለምን ትደብቀዋለህ? ለክርስቶስ ውብ የምንሆነው የተፈጠርንበትን ተልዕኮ ስናቅ ነው። በዚህ ጉባኤ ለተሃድሶ የተዘጋጀ ሰው ለአገልግሎት የተዘጋጀ ሰው ማን ነው? የተፈጠረበትን ልዩ ተልዕኮ ሲያቀርብ። በምን አቀለው? በጣም ቀላል ነው። የተቀበልከውን ስትሆን ነው በጣም ይቀልሃል። የማይቋረጥ ሸክም በውስጥ አለ። ፍሬ ታፈራበት አለ። ሰዎች ይመሰክሩልሃል። ፍሬ ካላፈራ የተሳሳተ ሰው ባትሆንም የተሳሳተ ቦታ አለ መፈለግ ነው። ቦታ በጥረት አይሆንም፣ በሞራልም አይሆንም። አይ፣ በስጦታ ለእግዚአብሔር ነው። የማይቋረጥ ሸክም። ስለ እኔ አባቴ ይመሰክራል፣ እናንተ ተመሰክራላችሁ፣ መጽሐፍ ይመሰክራል፣ የማደርገው ስራ ይመሰክራል አለ ጌታ። በቦታና በስፍራ ስትሆን እየደመቅ ተፈጥሮ እየተገዛ ነው። ሰዎች እየተማረኩ ልብህ እየመሰከረ ነው የምትመጣው። ዮሐንስ በተልኮ ውስጥ ነበር፣ የሚነድና የሚያበራ የሆነው ልዩ ተልኮውን ስለሚያቀር። ተልኮ ምንድን ነው? ከኃጢአት የሚድኑበት የጽድቁ ክር መስጠት፣ የንስሐ ሰባ ሰዎች ወደ ንስሐ እንዲመጡ እንዲሰብክ ነው ብሉ የተነበየለት፣ አባቱ ያረጋገጠለት፣ ኢየሱስን ማተም ያተመለት ተልኮውን ስለሚያቀር። ይሄ ብቻ አይደለም ዮሐንስ ታውቃላችሁ። ዘካርያስ ሉቃስ ይጽፍልን የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። ምድረ በዳ ቃል እስኪ መጣለት እንደ ተቀምጧል። ምድረ በዳ እኮ የሚንቀለቀል ሰው የሚኖርበት አይደለም። ዮሐንስ መንፈስ ቅዱስ ተሞልቷል። ምድረ በዳ የቆየው ያነሰው ትምህርት ስላለ አይደለም፣ የመለኮትን ጊዜ ሲጠብቅ ተልኮ ማወቅ ብቻ ሳይሆን ጊዜ ማወቅ የመልእክተኛ ሁለተኛ ባህሉ። ዮሐንስ ጊዜውን ያውቃል። በዛ ምድረ በዳ ምን ታደርጋለህ? የዘካርያስ የኤልሳቤጥ ልጅ ከሆንክ መልእክተኛ ነህ፣ የኤልያስ መንፈስ አለብህ ከተባል ብትለው፣ ብራዘር በጊዜ ነው መውጠው እግዚአብሔርን አልቀድምም አልዘገይም። በጊዜው ስለወጣ ነው ውበቱ የጨመረው። ትዝ ሙሴ ይላችኋል። ሙሴ አራት መቶ ዓመት በግብፅ ይገዛሉ ብሎት ነበር ለአብርሃም። ግን አርባ ዓመት ቀድሞ አንዱን ግብጻዊ አንቆ ገደለው። አይሆንም፣ በጡንቻ አይሆንም። በኢትዮጵያ ውስጥ በአፍሪካ ቀንድ ታላቅ ሪቫይቫል ሊሆን ሰዓቱ ደረሰ። በእውነት እኔ ስላልኩ አይደለም። በእውነት በውስጤ መንፈስ ቅዱስ ችቦታ ይሰማን። ብዙ ነቢያቶችም ያረጋግጣሉ። ድንገት መንፈስ ቅዱስ በኢትዮጵያ ላይ ይነፍሳል። ሰዓቱ ደርሷል። ሶስተኛውን ሶስተኛ ዮሐንስ ስፍራውን ያቀ ዮሐንስም ወደ ዮርዳኖስ ማዶ ወጣ። ሮቤዳ ይላችሁ በዓለም ሁሉ ወንጌል እንድንሰብክ የእግዚአብሔር ፈቃድ ቢሆንም ስፍራና ዳርቻ የሚመድብልህ የእግዚአብሔር ልጅ ኢየሱስ ነው። አንዳንዴ ብር ብለን ስፍራችንን ያለ ምሪት እንለቃለን። ስለዚህ ስኬት የሚያንስህ አንዳንዴ ያለ ምሪት ስፍራን ስለቀየርክ ሊሆን ይችላል። በሁሉ ቦታ ስኬት የለም። አንዳንዴ ስራውን እስኪጨርስ ድረስ ስጋህን በጥርስ ነክሰህ ባይመችም እግዚአብሔር ይመቸው። ስፍራውን የሚለቅሰው ከጎጆ እንደሚርቅ ወፍ ነው ይላል እና በዓላማ በአንድ ቦታ ሲያስቀምጥህ ከመንፈስ ቅዱስ ጋር መናበቅ ጥሩ ነው። ዮሐንስ በዮርዳኑ ዙሪያ ሄደ። ለምን ሄደ? ውሃላ ለማጥመቅ ነው የተላከው። የሄደውም በወንዞች በባህር ስር ነው። ዮሐንስ መቄዶንያ አልሄደም። ሮም አልሄደም። እንዲያውም ከዚህ ከገሊላ ውጪ ያገለገለበት ስፍራ የለም። ሮም ቢሄድስ ግሪክ ቢሄድስ፣ የፉኝት ልጆች ቢላቸው ዲሞክራሲያዊ መብት ነካ ሂዱታል። አይሆንም። ዮሐንስ የሚያምርበት በእስራኤል ውስጥ ነው። አንዳንዴ ወገኖች ሆይ ምንም ድሆች ብንሆንም ነገር ግን እግዚአብሔር ዓላማ አለውና የዓለም ሪት አገርን መልቀቅ ስፍራን መልቀቅ። ብዙዎች ከስራው ይቻሉ። አንቺ እዚህ አገር ምን አመጣሽ? ጸጋሽ እኮ በጉጉት ምንጠብቀው ነበር። ቄስ ይህን ጥያቄ አታንሳብኝ ያሉኝ ብዙ ናቸው። ታውሲ ለኝ የዓለም ሪት ሳልሰማ መጥቼ ረግረጉ ስገባ ጌታን አልካልኩም። እንደ ቀደመ መሆን አልካል ለምን አቃተሽ? ያ ለምሪ ስፍራን ቀይር እኮ ነው። አልጠጣም፣ አላመነዝርም ነገር ግን ስፍራ ይለቀቁ። ለአንዳንዴ ስኬት የምናጣው ከመንፈስ ቅዱስ ጋር ስለ ስፍራችን ስለማንናበብ ነው። ለምንድነው ጳውሎስ ስኬት ያጣው? ስለ መሰለው ሄዶ ነዋ። ወደ መቆዳ ላይ የምንመጣ ራእይ ስለ ተቀበለ ነዋ። ቀድሞ ቢጠይቀው አይከስርም ነበር። እግዚአብሔር የሚናገር አምላክ እኮ በውስጥ ቀይ መብራት እያበራ ጥሰ መሄድ አደጋለሁ ሲወልባት ገባም፣ ስኬት ግን የለም። ዮሐንስ ያገለግለው እንዲነድ እንዲያበር ያደርገው ስፍራውን ስላወቀ ነው ጊዜውን ስላወቀ ነው ልዩ ተልኮውን ስላወቀ ነው ሰዎች ሁሉ አንተ መሰከርክለት ወደ ኢየሱስ ሄዱ ተባለለት ኢየሱስ አረጋገጠለት ደስታው ፍጹም ሆናል ዮሐንስ በተሰጠው ዘመን ነደድና በራ ሁሉ የተጻፉ ገጾች ነበሩት ለምን ጊዜውን ያውቃል ዮሐንስ ስፍራውን ያውቃል ተልኮውን ያውቃል እንደ ፀሐይ ብርሃን እየደመቀ በስብከቱ ክርስቶስ እየጎላ ብዙዎችን መሪ ጌታ ሆኖ ወደ ክርስቶስ መራጭ፣ አስገራሚ ዮሐንስ። ዮሐንስ ሩጫውን ጨርሶ ይሄዳል። ተረኛ መልእክተኛ አንተ እግዚአብሔር ይላል። ከሰው ጋር መወዳደር እንትተ፣ ተልኮን ፈልግ። ለምን ተፈጠርኩ ብለ ጠይቀኝ፣ መንገድን አሳያለሁ። ስለዚህ ለሚጠፋ እንጀራ፣ ለምድራይ ነገር አትኖርም። እናት አባትህ ስለተኙ አልተፈጠርክም። እግዚአብሔር በክርስቶስ አስበ ወለደ። የምትኖረው መልካሙን ስራ በኢየሱስ ትፈጽም ነው። ያ መልካም ስራ የፓስተሮች ብቻ ነው ወይ? አይደለም። ውብና ድንቅ ያንተም ያንቺም በእውነት በዚህ በዮሐንስ ልክ ለመኖር እግዚአብሔር በዚህ ዘመን በኢትዮጵያ ውስጥ በአዲስ አበባ ፈጠረኝ። እንኳን በትክክል የከንቱ ሰው የለም፣ የማይረባ ሰው የለም። እንድትነድ እንድታበራ ትኩረትህ ተልኮ ላይ ይሁን። እግዚአብሔር ይላል ለአንዳንዶች እስካሁን ሳሰለጥናችሁ ነበር በጓዳ አሁን ጊዜው ደረሰ። በእውነት በምድረ በዳ ኖርክ ማለት አትረባ ማለት አይደለም። የጊዜ ጉዳይ ነው። እግዚአብሔር ሊመነዝርህ፣ ስርጓጎጡን በአንተ ሊያስተካክል፣ ጠማማውን ሊያስተካክል የመለኮት ሰዓት ሞላ። ስለዚህ አሁን ጆሮውን አንቀተ ከመለኮት ሰዓት ጋር መገስገስ። በኢየሱስም ይሁን አሜን። ዮሴፍ እባክለ ፈርዖን ነገር ምንም ሳላረግ አሰሩኝ። ኖ ዮሴፍ በመልክተኛ አትወጣም፣ በአጋጣሚም አልታሰርክም። ሰዓቱ ሲደርስ ያስቸኩልሃል። ታቃለህ የታሰረብህ ለሚገለጠው ክብር እንዲያዘጋጅ ነው። ምድረ በዳ በሰዓት ያቃጥል አይደለም። ሰዓቱ ሲደርስ ትፈታለህ። ገበታን ያዘጋጃል እግዚአብሔር ጉባኤን ያዘጋጃል። በመክሊትህ የምትነግድበት ሰዓት አሁን ነው። ስለ ስፍራ ወገኖች ሆይ የዘላለም አምላክን ጠይቀው። በጆሮ ድምፅ እንትሰማለን የሚያምርብኝ ቦታ የት ነው? ቸርች ቀይሩ ማለት አይደለም። አሁን ምድብ መለኮታዊ ቦታ አቤት እኔ አሁን ያለሁበት ቦታ መቶ ከመቶ እርግጠኛ ነኝ። ከመለኮት ጋር ተናብቤ ነው። ስለተጠራው አልመጣሁም፣ ስለተፈለግኩም አልልኩም። የዘላለም አምላክ የተፈልገኛ አይደለም። ባስቀመጥከኝ ቦታ የስብከቴ ትኩረት ምን ሊሆን ይገባል? የጊዜው የመለኮት ፕሮግራም ምንድን ነው? ተናብቤ አሁን በጣም ደስተኛ ነኝ። እግዚአብሔር ልቦናችሁን ይክፈት። እንጸልያለን።